ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ እንኳን ወደ አጀብ ቲዩብ አጀብ ለማለት በሰላም መጣችሁ። በዛሬው ቪዲዮ የምናስተዋውቃችሁ ሰው በፊቱ ምክንያት ብዙ ወርደትና እንግልት ያየ ቢሆንም በመጨረሻም ማንነቱን ተቀብሎ የበርካቶችን ሕይወት እየለወጠ ያለ አንድ አጀብ የሚያሰኝ ሰውን ነው። አሚት ጎስ ይባላል። የ35 ዓመት ወጣት ነው። በልጅነቱ የደረሰበት ስቃይና መከራ እጅግ ከባድ ነበር። ሰዎች ያሸፉበት፣ ያፈጡበት፣ በጣታቸውም ይጠቁምበት ነበር። አስተያየትም ይሰጡት ነበር። ታሪኩ የሚያሳየው ግን እነዚህ ሁሉ ፈተናዎች እውነተኛ ማንነቱ እንዳይቀበልና ለራሱ ያለው ግምት እንዲያጣ ያደርጉትም እንዴት ተቋቁሞ ተስፋ ሳይቆርጥ ሌሎችን እስከ መርዳት እንደደረሰ የሚያሳይ ነው። አሚት የተወለደው ኒውሮፋይ ብሮማንቲሲስ አይነት አንድ በሚባል በሽታ ነው። ይህንን በሽታ ካንሰር አምጪ በነርቭ ላይ እንዲያድጉ በማድረግ የፊት ቅርጽ እንዲቀየር ያደርጋል። የፊቱ ገጽታ ከመደበኛ የተለየ ስለነበር ብዙዎች በጥርጣሬና በፍርሃት ያዩት ነበር። ሁሉም ሰው እያየ ነበር፣ እናም ይህንን መንፈስ ተመልከቱ የሚሉ ይመስላል ይላል አሚት። በቅርቡ ለንደን ወደሚገኝ አንድ ካፌ ስለሄደበት አጋጣሚ ሲገልጽም ልታስተናግደው የነበረችው ሰራተኛ ስታየው ኦ ማስተናገድ አቁመናል ብላ ዞራ እንደሄደች ይናገራል። ሆኖም ሌሎች ሰዎች ግን እየተስተናገዱ እንደነበር አሚት ይገልጻል። ይሄ ገጠመኝም በፊቱ ምክንያት ካፌ ውስጥ አክል ይህ ገጠመኝ በፊቱ ምክንያት ካፌ ውስጥም አገልግሎት እንዳልተሰጠው የሚያሳይ አሳዛኝ ክስተት ነው። በልጅነቱ የደረሰበት ሹፈት ከባድ ነበር። በአንድ ወቅትም የበዓል ሰሞን በሚከበር የሃሎዊን ድግስ ላይ አንድ ተማሪ የሃሎዊን ጭንብል አያስፈልግህም ለእድሜ ዘመን የሚያስፈልግ ጭምብላለህ ብሎ ተሳልቁበታል። ይህንንም አጋጣሚ ማጋጣሚ ግራ ፊቱንም እስከማይቀበልበት ደረጃ ድረስ እንዳደረሰው አሚት ይናገራል። በ11 ዓመቱ ደግሞ የግራ አይኑ በቀዶ ሕክምና ተወግዷል። ይህ የፊቱ ቅርጽ የበለጠ ሲለውጠው ተጨማሪ እንግድትና ሹፈት ተከትሎታል። ለረጅም ጊዜ ፊቴን ደብቄ ነበር፣ ፊቴንም ለዓለም ማሳየት ምቾት አይሰጠኝም ነበር ይላል አሚት። በልጅነቱ ሌሎች ልጆች አጠገው መቀመጥ አለመፈለጋቸው ወይም ከወላጆቻቸው ጀርባ መደበቃቸው በአእምሮው ላይ ከፍተኛ ተጽዕኖ አሳድሮበታል። ነገር ግን ተስፋ አልቆረጠም። ትምህርት ቤት እያለ ክርኬት መጫወት ይወድ ነበር። ክርኬት በመጫወት ነበር በመጨረሻም ጓደኞች ያፈራው። ክርኬት አሚት እንድሆን ረድቶኛል ይላል። አስቅኝ ፊት ካለው አሚት ያ ክርኬት የሚጫወተው ልጅ ወደሚል ቀይሮኛል ይላል። አሚት ካደገም በኋላ ቢሆንም ሳያቋርጥ የሚያፈጡበትና በጣታቸው የሚጠቁምበትና ጎን ያለውን ሰው መታ መታ እያደረጉ የዚያን ሰው ፊት አይተሃልን የሚሉ መኖራቸው ይናገራል። ነገር ግን ደግነትም እንዳለና ይህንን ማጉላት እንደሚያስፈልግም አጽንኦት ይሰጣል አሚት። በቅርቡ ደግሞ ፓርክ ውስጥ ሳለ ሁለት ሰዎች መጥተው ስለፊቱ ይጠይቁት ነበር። የማወቅ ጉጉት ያላቸው መስሎት ነበር። ነገር ግን አምላኬ ሆይ እንዳንተ ያለፊት ቢኖረኝ ከቤት እንኳን አልወጣም ነበር እያሉ መሳቅ ጀመሩ። በዚህ አጋጣሚ በእርግጥም ተበሳጨሁ ይላል አሚት ይህን ገጠመኝ ግን አንድ ነገር እንዳደርግ አነሳሳው። ስለ ራሴ አሰብኩ። በዚህ ጉዳይ ላይ አንድ ነገር ማድረግ አለብኝ፣ ይህንን መጽሐፍ ማሳተም አለብኝ፣ ትክክለኛው ጊዜ አሁን ነው አለ። በዚህም ቦርን ድፍረንት የተሰኘ የሕፃናትን መጽሐፍ እንዲያሳትም አነሳስቶታል። እንዲህ ያለ መጽሐፍ በልጅነቴ ባገኘ ኑሮ ይጠቅመኝ ነበር ብዬ አስባለሁ ይላል አሚት። ራሱን መቀበል የተማረው ሚስቱ ፒያላ ስታስተምረው ነው። ፒያላ ተቀበላችሁም አልተቀበላችሁም እኔ ይኸው ነኝ የሚለውን ራስን የመቀበል ጥበብ እንዳስተማረችው ይገልጻል። በእውነቱ እኔ ራሴን መቀበል ያለብኝ ሌሎች ሳይቀበሉኝ ነው ብሎ አክሏል። ሚስቱ ታሪኩን በማህበራዊ ሚዲያ ማካፈል እንዲጀምርም አሳመነችው። መጀመሪያ ላይ ቲክቶክ ስለ ዘፈንና ዳንስ ብቻ ነው ብዬ አስብ ነበር ይላል አሚት። ነገር ግን ሚስቱ ስታሳምነው ሞከረው። በ2023 መጀመሪያ ላይ ቲክቶክን ተቀላቀለ። የመጀመሪያ ቪዲዮንም ሲሰራ ሁላችሁንም ለመርዳትና ለመደገፍ እና የሕይወትን ልምዶችን ተጠቅማችሁ እንድትነሳሱ ላግዛችሁ ፈልጋለሁ አለ። ይህንንም እርምጃ ሕይወትን ለወጠው። ከዚህ ወዲህ ወደ 200ሺ የሚጠጉ ተከታዮችና በሚሊዮን የሚቆጠሩ ላይኮች ማግኘት ችሏል። ታሪክን በማካፈል ሰዎችንም በማህበራዊ ሚዲያ ላይ መርዳቴ ራሴን የበለጠ እንድቀበል አረድቶኛል ይላል አሚት። አሁን ለዓለም የሚነግረው መልእክት ደግሞ ግልጽ ነው፤ ተቀበላችሁም አልተቀበላችሁም እኔ ይሄ ነኝ። አሚት ጎስ ከልጅነቱ ጀምሮ በደረሰበት መገለና መከራ ውስጥ አልፎ ራሱንም ተቀብሎ ለሌሎች መነሳሳት የሆነ ሰው ነው። ታሪኩ የሚያስተምረን የሌሎች ሰዎች እይታ ማንነታችን እንደማይወስነው፣ ውስጣዊ ጥንካሬያችን ግን ማንኛውም ፈተና እንድንወጣ እንደሚረዳን ነው። በፊቱ ምክንያት ካፌ ውስጥ አገልግሎት የተነፈገ በፊቱ ቅርጽ የተነሳ የእድሜ ልክ ጭምብል አለበት ተብሎ የተሳለቀበት ይህ ሰው ዛሬ በሺዎች ለሚቆጠሩ ሰዎች ብርሃን ሆኗል። የራስን ማንነት መቀበል የለውጥ ሁሉ መጀመሪያ መሆኑን በተግባር አሳይቷል። የአሚት ጎስ ታሪክ ለዛሬው የአጀብ ቲዩብ ፕሮግራማችን ይህንን ይመስላል። በሌላ አጀብ በሚያስብል ታሪክ እስክንገናኝ መልካም ጊዜ ይሁንላችሁ።